የአደባባይ ሰው ሆነህ የሚለው መዝሙር የዛን ዘመን ከነበረው አንጻር አሁን ያለንበት ጊዜ የማህበራዊ ሚዲያው ለመውጣት ለምንሽቀዳደምበት፣ አሸናፊ ለመሆን የምንሞክርበት፣ የጓዳ ሕይወታችንን ረስተን በአደባባይ ለመታየት የምንጣደፍበት ዘመን ነውና ለእኛ ምን ይመክሩናል? እንደዚሁም ደግሞ እርስዎ በዛ በጻፉበት ዘመን ምን አይተው ይህንን የጻፉት? የማዕዘኑ ላይ ቆሜ ሰው አይ በሰባዎቹ ውስጥ ማለት ከ ሰባ አንድ እስከ ሰባ ስምንት ባለው ጊዜ ውስጥ ጥቂት ወገኖች በዚሁ በእምነታችን ምክንያት እስር ቤት እንደነበርን ሰምታችኋል፣ ታውቃላችሁ ብዬ አስባለሁ። እና ለሁሉ ጊዜ ስላለው ለመታሰር ጊዜ እንደነበረ ሁሉ የመፈታትም ጊዜ መጥቶ ተፈታን እና ከተፈታን በኋላ ምንድን ነው የሆነው? ሰዎች በየቦታው ጥሪ ያደርጉልን ነበር። ኑና አብረንና ምስግን እነዚህን ሁሉ ዓመታት ስለእናንተ ስንጸል ኖረናል። አሁን እናንተ በተገኛችሁበት ጌታን ማክበር እንፈልጋለን። እዚህም ኑ፣ እዚያም ኑ፣ እዚያም እያሉ ጠሩን እና ጉዞ በዛ መባከን ውስጥ ገባል። በቃ ደስ አላለኝም። የማቲዮስ ወንጌል ምዕራፍ ስድስት መጣ አእምሮ የውስጥ በመንገድ ማዕዘን ቆመው መጸለይ ይወዳሉ፣ ማለት ሰው የሚያይበት ቦታ ላይ ቆመው መጸለይ ይወዳሉ ብሏል። በዛ ዘመን የነበሩትን ይህን ማድረግ የሚወዱትን እናንተ ግን ወደ እልፍኛችሁ አንተ ግን ወደ እልፍኝ ግባ ነበር ያለው። ለመጸለይ አልተመቸኝም። በቃ መረጋጋት የሚባለው ቅድም ለእናንተ ነገርኩት፣ ትንሽ ብርቅ ሆነብኝ እኔ። ከዚያ ከዚሁ ከማቴዎስ ወንጌል ምዕራፍ ስድስት ጋር በማያያዝ ያው እቺ መዝሙር ተጻፈች ማለት ነው። የአደባባይ ሰው ሆነህ ለእኔ ነው ለራሴ አንተ ተስፋዬ፣ የአደባባይ ሰው ሆነህ በየ በየማዕዘኑ ላይ ቆመህ ሰውን አይተህ በሰው ታይተህ ያልኩት እኔን ራሴ አንተ እያልኩ ስለዘመርኩ ሌላ እንዳይመስላችሁ። ተደብቀን ስናመልክና ስናገለግል ቆይተን አደባባይ የመውጣት እድል ስናገኝ በቃ ብርቅ ሆነብን እዚህ እዛም ስንል ቀስ በቀስ ለካ መጎዳት ጀምረናል። ከውስጣችን ከጌታ ጋር የምናሳልፈውን ጊዜ የቀነስነው ነው ለሰው የሰጠ ነው። ወደ ጓዳ መመለስ አስቸጋሪ ይሆናል። አደባባይ በጣም ሲለመድ ቀላል አይደለም። ውጠና ተገለጥ ተገለጥ የሚል ነገር ይመጣል። እና ጸሎታችንም አንዳንዶቻችን በቃ አንተ አንድ ቀን ትገልጠኛለህ፣ ግለጠኝ ጌታ ሆይ የሚል ይመስለኛል። እና በቃ ፈትለክ ብሎ አደባባይ መታያ ቦታ ራስን ማግኘት እኔ በአንድ በኩል እንደ እድል የተሰጠን ነገር በሌላ በኩል አድካሚ አድካሚ ነገር ያስገብቶብናል ብያስባለሁ። ራሳችንን መያዝ ስለ ስላልቻለን ማስተካከል፣ ሚዛን ማስተካከል ስላልቻለን ይሆናል ብያስባለሁ። የአደባባይ ውሏችን ሲበዛ ከልክ በላይ ሲሆን መሰረታዊውን የእልፍኝ ጸሎት እና አምልኳችንን ይቀነስብናል ያስቀርብናል እየባሰበት ሲሄድ። መዝሙሩን በዋናነት ያዘጋጀሁትም ሆነ ያቀረብኩት ያው እንደነገርኳችሁ ለራሴ በዚህ ምክንያት ነው። እናንተ በዚህ ረገድ ሚዛናዊነት ሚዛናዊነታችሁን ለመጠበቅ ጥረት አድርጉ። በሰው ፊት ከመታየትም ይልቅ በጌታ ፊት መታየቱን እንደ ትልቅ ነገር ቁጠሩ። ትልቅ ነገርም ነው ነው በእርግጥ በጌታ ፊት ቆይተን ስንወጣ የሚተሰማን ነገር እንግዲህ ታውቃላችሁ። ከሰው ጋር ቆይተን ስንለያይ ከሚሰማን ይለያል። ከሰው ጋር አንዳንድ ጊዜ ታንጽን ተጽናንተን ነው የምንለያየው። ሌላ ጊዜ ደግሞ ቅር ቅር እያለን እንለያያለን። ሁለቱም ነው ያለው። ከጌታ ጋር ያለን ቆይታ ቅሬታ አትርፎም አያውቅም። እና ሚዛን ጠብቀን እንግዲህ በጌታ ፊት የምንሆንበትን ጊዜ እንጠብቅ። ላለማስነካት ጥረት እናደርግ። የፈለገ ነገር ቢሆን ከአቅም በላይ የሆኑ ነገሮች አንዳንድ ጊዜ ሊገጥሙ ይችላሉ። ያንን ጌታም ያውቃል። ከዚያ በስተቀር ማስነካት የለብንም፣ የግል ጊዜያችንን ይሄ ነው ምክሬ። የአደባባይ ሰው ሆነህ ማዘኑ አይቆም። ሰውን አይተ በሰው ታይቶ ሰውን አይተ በሰው ታይቶ በስውር አይቶ ገልጥ

ቸውን የሚያደምጡ የሕይወትን ቃል የሚያመጡ የሕይወትን ቃል የሚያመጡ ሰውን ለማነስ ነክተው የሚታጠቁ ለበጎ ስራው ሁሉም የሚበቁ መስጉኖች ናቸው። መማልድን የሚያውቁ ከእግዚአብሔር ይትላከ እርሱ ነው የተባረክም ቃሉን ብቻ

ትክፍላልህ ስራ ድካምህ ብዙ ነው አንተነትህን ያጎላው ጌጣ እንዳይታይ የጋር ድው

ይታያል ብርሃኑ በርቶ ሕይወት ይበዛል ሥጋዊነት ሙቱ።